አንቺ እኮ ስሰድብሽ፣ ስገፋሽ፣ ከቤት ሳስወጣሽ፣ እስከ ዛሬ አልተለየሽኝ፣ አብረሽኝ ያለሽ ሰውነሽ። ይሄ እኮ ላችሁ ሲያሰብሽ ነው። ደግሞ ምን ሊያደርግ ነው? ያፈቀርኳት ማፍቀሬን የማታወቀው ያልኩሽ ልጅ አንቺ ነች፣ አደይ ሁሌም የሚሰማኝ ስሜት ልነግርሽ ስሞክር ወንድሜ ነው እያልሽ ትቀድሚኛለሽ። ምን መሰለሽ አደይ፣ አንቺ እዚህ ከመጣሽ ጊዜ ጀምሮ ለአንቺ የተለየ ስሜት ነው ያለኝ። አፈቅርሻለሁ። አዎ ዛሬ እነግርሻለሁ ብዬ

እንዴት እንደዚህ አይነት ነገር ታስባለህ? ያ ሁሉ ነገር ውሸት ነበር ማለት ነው? ምንም ነገር እኮ ውሸት አልነበረም። አይደል ከልብ ያፈቅርሻል። እኔ ይህንን ማመን አልችልም። እኔ እኮ እንደ ወንድሜ ነው ማየ ባርኮት፣ እንደዛ እንደ ወንድሜ እያየው አንተ እኔን ታፈቅረኛለህ? እንደዛ ነው የምትለኝ? አዎ፣ አደ ይመኝ፣ ከማንም በላይ ደስተኛ አድርጌ ነው ማኖርሽ፣ ብቻ አንቺ ፍቃድሽ። ባርኮት፣ በጣም ነው ያዘንጉብ እኔን ካንተ አልጠብቅም። እኔ ከወንድሜ ነህ ብዬ ነበር ችግሬን ሁሉ አውጥቼ የዘረገፍኩልህ የምትረዳኝ የምታስብልኝ ስለመሰለኝ ነው እንጂ እንደዚህ አጉል ነገር ታስባለህ ብዬ አስቤ አላውቅም ነበር። ይኸውልሽ፣ አይደል፣ በቃ ባርኮት፣ እኔ እንደማንኛውም የቤት ሰራተኛ ሰርቼ ቤተሰቤን ለመርዳት ነው የመጣሁት እንጂ ሌላ ፍላጎት ኖሮኝ አደለም። እሽ፣ ተረጋጊ፣ እናውራበት። ውሳኔስ ነው? ምንም የምወስነው ነገር የለም። እኔን ካንተ አልጠብቅም። በጣም ነው ያዘንኩት። ስለነበረ ጊዜ አመሰግናል። አንቺ የት ሄደሽ ነበር? ከባርኮት ጋር ነበርኩኝ። እኔን ሳታስፈቅጂ ወዴት አባሽ ነው የምትሄጁ? ከሱ ጋር ስለነበርኩኝ አንቺ ማስፈቀድ ይጠበቅብኝ? ቆይ ማን ነው እንደዚህ ጥግብ ያደረገሽ? ባክሽ እና ሲ ወደዚህ። አንቺ ድሃ ቆይ ለምንድን ነው እንደ ድህነትሽ ሞት ኖሪ ሰምኛለሽ። ፍቅር ከዚህ በኋላ የወንድምሽ ፍቅረኛው ሆኛለሁ። አንድ ነገር እናገርሻለሁ። ብቴ አንቅሻለሁ ሽ ማለት ከዚህ በኋላ የባርኮት ፍቅረኛ ሆኛለሁ። እኔም ከአንቺ እኩል እዚህ ቤት ላይ የመወሰን መብት አለኝ። እሺ አዴ፣ አሁን ስላልሹ ነገር ልታስረጅኝ ትችያለሽ? ማለት ከባርኮት ጋር እየቀለዳችሁ አይደለም? ማር ደ በጣም ይቅርታ። ባርኮት ፍቅረኛ ይሆኗል? ፍቅረኝ ፍቅር፣ ማለት አዴ እየቀለድሽ አይደለም? አሪ ምንም የማይመስል ነገር አታውሪ። ን መቼም ከአንቺ ጋር ፍቅር ልጀምር አልችልም። እሱን ራስ ይመጣ ጠይቅ፣ እሱ ይመልስልሻል። ባርኮቴ እንግዲህ በስተመጨረሻ እንደሚያፈቅራት፣ እንደሚወዳት፣ እንደሚመኛት እንግዲህ አደይን ነገራት ማለት ነው። እንዲሁም ደግሞ አደይ ለፍቅርና እንዲሁም ለዲብ ባርኮቴ ፍቅረኛዋ እንደሆነ ተናገረኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛ። ለቤት አዲስ የሆናችሁ ደውሉ ምልክቱን በመጫን ቤተሰብ ሁኑ ለማለት እወዳለሁ። እንግዲህ ያው አደይ ተከታታይ ደራማ በክፍል ሰላሳ ስድስት ምን ተፈጠረ ምን ሆነ የሚለው ነገር ማለት ነው። እጅግ በጣም ደስ የሚል እንትን ነበረው ማለት ነው። ምክንያቱም እንግዲህ ባርኮቴ ለብዙ ጊዜ እዞት የነበረው ልናገር አልናገር እያለ እየፈራ የነበረውን እንግዲህ ዛሬ አፍርጦታል ማለት ነው። እንግዲህ ያው ተበላ ተነጠቀ ማለት ነው። እውነት ለመናገር ዴቭ እጅግ በጣም ይወዳታል። እንዲሁም ደግሞ አደይም ብትሆን የሆነ ከዴቭ ጎን ስትሆን ነው በጣም በፍርሃት የምታየው ወይንም ደግሞ በፍቅር ማለት ነው። ባርኮቴን እንዲሁም በወንድምነት ነው እንትን የምትለው ማለት ነው። ሆኖም ግን ያው ተበልቷል ዴቭ ማለት ነው። ምክንያቱም እንግዲህ ትናንትና ምን አድርጓል? እንግዲህ ባርኮቴ በጣም ደስ የሚል ስጦታ ገዝቶላት ነበረ እንግዲህ ያው ስጦታው ደግሞ እጅግ በጣም የሚያምር ሙሉ ቀሚስ ነበረ። ስለዚህ ይሄን ለብሰሽ አብረን እንወጣለን፣ የሆነ የምነግርሽ ነገር አለኝ እና አብረን እንሄድ ብሎ ጠይቋት ነበረ ለምንድን ነው እዚህማ ትነግረኝ? ብላው ነበረ። ኖ፣ ውጭ ነው መንገር የምፈልገው። ስለዚህ ልበሽና አብረን እንውጣ ብሏት ነበር ማለት ነው። በወጡም ድረስ እንግዲህ እንደሚወዳት እንደሚያፈቅራት ገልጾላታል ማለት ነው። እሷም አንተ እኮ ወንድሜ ነህ፣ እንዴት እንደዚህ ታስባለህ? እኔ እኮ ብዙ ነገሬን ያካፈልኩ ወይንም ደግሞ የማወራህ ወንድሜ ነህ ብዬ ነው። ለምንድን ነው ሌላ ነገር የምታስበው? በማለት እንግዲህ እሷም ያው እንትኗል ማለት ነው። በነገራችን ላይ የሴት ልጅ አንዴ እንትን አትልም፣ እሺ አትልም። ይሄ የታወቀ ነገር ነው ማለት ነው። ግን ለምን ብላ ነበር ማለት ነው። ባርኮቴም እንግዲህ እኔ እኮ ከወንድምነት በላይ አከብርሻለሁ፣ ወድሻለሁ፣ እንከባከብሻለሁኝ። ስለዚህ ያቺ ወዳታለሁ፣ አፈቅራታለሁ፣ እንዲሁም ደግሞ ለትዳር እመኛታለሁ የምላት ልጅ እራሷ አደይ አንቺ ነሽ እባክሽን በማለት እንግዲህ ጠይቋት ነበረ። እኔ እንደዚህ አይነት ነገር አልፈልግም፣ እኔ የቤት ሰራተኛ ነኝ። ሲቀጥል ሰርቼ ቤተሰቦችን ማስተዳደር ነው የምፈልገው። እንደዚህ አይነት ውስጥ አሁን መግባት አልፈልግም። በቃ ስለነበረን ነገር አመሰግናለሁ፣ በማለት እንግዲህ ተነስታ ወደ ቤቷ ተመልሳ ነበረ። ወደ ቤቷ ስትመለስ እንግዲህ ፍቅር እሳት ጎርሳ እሳት ለብሳ ጠብቃታለች ማለት ነው። ልክ ስትመለስ እንግዲህ የት ሄደሽ ነው ብላ ፍቅር ጠይቃት ነበረ። እኔ የትም አልሄድኩም ባርኮቴ እንሂድ ብሎኝ ከባርኮቴ ጋር ወጥቼ ነበር። ስለዚህ ከባርኮቴ ጋር ስለወጣሁ መጠየቅ ማስፈቀድ አይጠበቅብሽም፣ በማለት እንግዲህ መልሳላታለች ማለት ነው። እና ደግሞ ያው ነይ ወደዚህ፣ በማለት እንግዲህ እሷንም ሰድባታለች አንቺ ደሃ በማለት እንግዲህ ፍቅር ያው አደይ እንሰድባታለች ማለት ነው። አደይ እንደዚ አይነት ስድብ እና በቤተሰቦቿ ክብር የሚመጣ እጅግ በጣም መታገስ ያናድዳታል ማለት ነው። ምክንያቱም እንደዚ አይነት ነገር አትፈልግም ማለት ነው እና በጥፌ ጮል አድርጋታለች። ስለዚህ ከዚህ በኋላ መቆጣጠር እኔን አንቺ አትቼ፣ ማዘዝም አትቼ፣ ምክንያቱም የወንድምሽ የባርኮቴ ፍቅረኛ ነኝ በማለት እንግዲህ አሳውቃለች ማለት ነው። ይህንን ስትናገር የሰማው ዴብ ከች ብሏል ማለት ነው። ዴብም ከዋለው የሰመውት ነገር እውነት ነው ወይ አደይ ብራንች እና ባርኮቴ ምንድን ነው የጀመራችሁት? ጨዋታ ነው እባክሽን? በማለት እንግዲህ ይጠይቋታል። አዝናለው ዴቭ፣ ባርኮቴ ፍቅረኛ ነው አዎ፣ በማለት እንግዲህ መልሳለታለች። እሱም በድንጋጤ ይደርቆ ቀርቷል ማለት ነው። ስለዚህ ያው ዴቭ እጅግ በጣም ይወዳታል፣ ያፈቅራታል። ስለዚህ የባርኮቴ ፍቅረኛ ነኝ ስትለው እንግዲህ አስቡት ማለት ነው። እና በዚህ ተጠናቋል ማለት ነው ፍቅር እጅግ በጣም ተናዳለች። ዴብም እንደዚው እጅግ በጣም ተናዷል። እኔ ግን ለባርኮቴ ስለሆነች ደስ ብሎኛል። ብዙ አስተያየት የሚሰጡት ለዴብ ነው መሆን ያለባት፣ ዴብ እጅግ በጣም ይወዳታል የሚሉም ብዙዎች አሉ ማለት ነው። እና ይህንን ይመስላል ማለት ነው እንግዲህ በክፍል ሰላሳ ስምንት እንግዲህ ሁላችንም እንጠብቃለን ማለት ነው። ውድ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። የማዘሩን የቤት ከዎች ላሳያችሁ ይህንን ኒዩት ፔርሙዝ ሊመስላችሁ ይችላል፣ አይደለም ጨው ነው የምናስቀምጥበት እኛ ቤት ብራዘር። ይህንን ው ኒዶ ሊመስል ይችላል፣ ግን አይደለም ይሄ በርበሬ ነው የሚቀመጥበት። አባት ይህንን ው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም እዚህ ቤት እርድ ነው የሚቀመጥበት። ይህንንም ው ይህኛውን የማንጎ ጁስ ሊመስል ይችላል፣ አይደለም ይሄ ይህኛው ሚጥሚጣ ነው የሚቀመጥበት። ይህንንም ው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም ቅመም ነው የሚቀመጥበት ብራዘር ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት። አባት ይሄን ነው የዜኒት ቅባት ምናምን ነገር ሊመስል ይችላል፣ ገና አይደለም። ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት። አባት እቺ ደግሞ አዲስ የገባች ጥሬ ቃናት ከብራ ዘርጋ የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማረጎ ብላለች፣ እናየዋለን። ይሄንን ሌላ ደግሞ አለ እዚያ ጋር የጭቃ ቅባት እቃ እና የካካዋ እቃ እሱም ደግሞ በቀን አምስቴን ቢሆን ታጥበ ጨርሰህ እንድታስረክበኝ ብላኛለች። እኔ ማስረክባታለሁ። እስቲ እናንተ ቤት